ቤተሰቦቹ ስቱ ገቡ እንደ ልማዳች ላይ ክነሽር እያደረጋቸው አሳቦቻችን ለብዙዎች አካፍሎም ለዚህም ኮሉቤ አሁን ሰግናቻ አለ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ በዓለም ፖለቲካዊ ኢኮኖሚያና ማህበራዊ ጉዳዮች ላይ እጅጉ በጣም ወሳኝነት ስላለው ፓወር ባላንስ ጉዳይ ነው። እንግዲህ ይሄ የኃይል ሚዛን ማስጠበቅ በዓለም ላይ ከፍተኛ ተጽዕኖ አለ። ለምሳሌ ዶናልድ ትራምፕ ሲመረጡ እኔ ከተመረጥኩ በዩክሬንና በራሽያ መካከል ያለውን ጦርነት በሃያ አራት ሰዓት አስቆማለሁ አለ። በሃያ አራት ቀንም አላስቆመም አላስቆመም ለምን መሬት ላይ ያለው እውነት ሌላ ነው ስለዚህ ፓወር ባላንስ ለመረዳት የኃይል ሚዛንን ለመረዳት ምን እናድርግ ከተባለ ፖለቲከኞች የሚሉትን እንስማ ወይስ ሚዲያዎችን የሚሉትን እንስማ ወይስ መሬት ላይ ያለውን እውነት እንስማ የትኛ ነው ለመረዳት የሚያስችለው የሚለው መጎምጎም አለበት በጣም ወሳኝ ሀሳብ ነው መነሷላቸው ዛሬ እጅግ በጣም ወሳኝ ስለዚህ ሶስቱን አንድ ላይ አዋህዶ መስማት ያስፈልጋል ፑቲን ያሉትን ወይም ትራምፕ ያሉትን ብቻ አይደለም የምትሰማው ወይም ደግሞ ሲኤንኤንና አሪት ራሽያ ሚዲያኖች የሚሉት ብቻ አይደለም የምትሰማው ወይም ደግሞ መሬት ላይ ያለውን ነገር ብቻ አይደለም፣ ሶስቱን ታቆናጃል። ለምሳሌ የአሜሪካ ፖለቲከኞች የሚሉት ሌላ ነው፣ ቢቢሲና ሲኤንኤን የሚለው ሌላ ነው። ለምን ፖለቲከኞቹ እኛ ይሄን እንላለን እናንተ ይህን በሉ ይላል ይላል ህወሓት የሚለው ሌላ ነው፣ ኢትዮፎረም የሚለው ሌላ ነው። እኔ እንደዚሁ እላለሁ፣ ኢትዮፎረም ግን ህብረተሰቡን እንዲህ እያልቅ አሳምን ይለዋል። ስለዚህም የመንግስቱ ሚዲያ ነችም ይሁን ዩትዋራችም ይሁን የታጣቂዎች ሚዲያችም ይሁን የትኛም ሚዲያ ላይ የሚናገረው ሌላ ነው፣ በዛ በኩል የሚናገረው ሌላ ነው። ይሄ ማለት ተቃራኒ ነው ለማለት ብቻ አይደለም። ፖለቲከኞች ለሰስ አድርገው ወይም ደግሞ ቀስቀዝ አድርገው የነገረ ሚዲያኖች ግን ፈርጠም አድርገው እንዲናገረው፣ ፖለቲከኞች ኒውትራል የመሰሉበትን ነገር ሚዲያኖች ግን በከፍተኛ ጠላትነት እንዲያወሩ ወይም እንዲያስወሩ ያደርጋል። ስለዚህ ሶስትን አንድ ላይ ማጣጣም ያስፈልጓል። ለምሳሌ መሬት ላይ ያለውን ነገር ስታይ ራሽያም ኒኮለር አዘጋጅታለች፣ አሜሪካኖቹም ኒኮለር አዘጋጅተዋል። ሁሉም እየተዛዛት ነው። ስለዚህ መሬት ላይ ባለው ነገር አለም ሶስተኛ ዓለም ጦርነት ይገባል በሚል ድምዳሜ ላይ ትደርሳለ። ፖለቲከኞች የሚሉትንና ሚዲያ የሚለውን ደግሞ ስታይ ደግሞ ሌላ እይታ ይሰጣል። ስለዚህ በኢትዮጵያ ለምሳሌ በኢትዮጵያ ባለው ሁኔታ ፓወር ባላንሱ እንዴት ነው? ለምሳሌ ኤርትራና ህወሀት አንድ ላይ ሆነው ፌዴራል መንግስቱን ይወጋሉ የሚል ሀሳቦች ይንሸራሸራሉ። ወይም ደግሞ ህዋሃትና ፋኖ አንድ ላይ ሆኖ ከፌዴራል መንግስት ጋር እዋጋሉ የሚል ሀሳብ ይንሸራሸራል። እንደገና ሽኖና ፋኖ ይልል፣ እንደገና ህዋሃትና ሽኖ ይልል። ይሄ ነገር እንዴት ነው ማጠራ? በጣም ከባድ ወይም ደግሞ በጣም ወሳኝ፣ ከባድ አይደለም ግን በእርጋታ ማሰብ የሚፈልግ ውስብስብ ጉዳይ ነው። ለምሳሌ ኤርትራና ህዋሃት አብረው ሊሰሩ ነው የሚለው ከፍተኛ ወሬ በየሚሄደ አለ። እውነታው ግን ምንድን ነው? ኦንዶግራንድ ያለው ምንድን ነው? ፖለቲከኞች የሚሉት ምንድ? ለምሳሌ ድናይ ነው ያደረጉት? የህወሀት ባለሥልጣኖች በፍጹም ውሸት ነው፣ በሆነ ዱቅዱቅ ውሸትና እኛ ከኤርትራ ጋር እየሰራን አይደለም። ነገር ግን ንግግር ግን ካስፈላጊ ሆነ ከተገኘ መነጋገር ስላለብን ልንነጋገር እንችላለን። እስካሁን ግን አብረን እየሰራን አይደለም። ምን አረጉማል? ካዱት ማለት ነው። ስለዚህ ፖለቲከኛቸው ክደዋል። ሚዲያው ምንድን ነው የሚለው? የህወሀት አፈቀላጤዎች እና የኤርትራን ሚዲያነችስ ምንድን ነው የሚለው? ሁለተኛ ምክንያት ነው። ሶስተኛ ምክንያት መሬት ላይ ያለው ነገር ነው። ሚዲያነችም የህወሀት አብዛኞቹ ሚዲያነችም ኤርትራን በማንጓጠጥና በማንቋሸሽ ላይ ሀያ አራት ሰዓት ትጦም ደን ያለት እንግዲህ ተመልከተው ፖለቲከኞች እየሰራን አይደለም፣ አብረን ልምንሰራበት እድል ካለ ግን እየጎመጎምን ነው ይለዋል። ልብ በለት እንግዲህ፣ በኢትዮ ፎረም በኩል ደግሞ ስለ ፋኖም ተነሳ፣ ስለመንግስትም መንግስትም ተነሳ፣ ስለ ብርቱካንም ተነሳ፣ ስለምንም ይነሳ ኤርትራን ሳያንጓጥጡና ሳያበሻቅጦ አይሄዱም። ስለዚህ ምንድን ነው ማለት ነው? ከጀርባ የህወሀት ባለስልጣኖች ለኢትዮ ፎረም ያዘዝት ጉዳይ ኤርትራን በፍጹም የትግራይ ህዝብ ፍጹም ጥላቻ በመረረብ ጥላቻ ለጭካኔ የተሞላበት ውጊያ እንዲዘጋጅ ልቡን እየሞሉት ነው ማለት ነው። ስለዚህ እውነቱ መሬት ላይ ያለው ከሞላ ጎደል ከሞላ ጎደል እንደገና አንደር ግራውንድ ያለውን ጉዳይ ደግሞ ስታዩት መሬት ላይ ያለው ሚዲያን ፖለቲከኞች አይተናል፣ ሚዲያን አይተናል። እንደገና ደግሞ መሬት ላይ ምንድን ነው ያለው ጉዳይ ብላችሁ ስታዩት ህዋሃት እንደምታውቁት ላለፉ ሁለት ዓመቶች በምለው መሬቴ ተዘርፏል ተወስዶብኛል፣ በኤርትራ ሰራዊት ህዝቤም ዜግነቱ እንዲቀየር ተደርጓል ጋር የሚል ለቅሶ ለሁለት ዓመት አልቅሷል። ስለዚህ በሚዲያ ህወሃት የሚያሳየውን ጥላቻ ስታዩት፣ መሬት ላይ መሬት ተወስዶብኛል የሚለውን ጉዳይ ስታየት፣ ፖለቲከኞቹ እዚህ ውስጥ የለንበትም የሚል ሀሳብ ስታየው፣ ሶስቱን ሱት ደምሮ በህወሃትና በኤርትራ በኩል አሁንም የጠላትነቱ መንገዱ እንደቀጠለ ነው። ስለዚህ ውጊያ ሊኖር የሚችሉበት እድል ሰፊ ነው ማለት ነው። ምንድን ነው ምን አልባት ሊሆን የሚችለው የሆንም ያንተም የጋራ ጉዳይ ይሄ ስላለ ይሄ ጉዳይ እስኪያልቅ እኛ ይህን ጉዳይ እንፈተዋለን እና እንረጋጋ የሚል ሀሳብ ሊሰጡ ይችላል እንጂ ህወሀት እና ኤርትራ በአንድነት ሆነው የሚዋጉት ሀይል ይኖራል የሚል ግምት የለኝም። ይሄ ነው እኔ ፓወር ባላንስ የተወረዳሁት ማለት። እንደገና ህወሀትና ፋኖ አብረው እየሰር ነው የሚል ሀሳብ ይነሳል። ለምሳሌ እንዲት ሶስት ጉዳያችን እንትንት ነው ሶስት ጉዳያቸው ለምሳሌ ፖለቲከኞች በፋን ነው በኮሎም ሆነ በህዋት ባለው ፖለቲከኞች በቃ ሸምጥጠዋል። አናም አልተቆበሉም። እኛ በፍፁም ከህዋት ጋር አያልሰራንም ብለዋል። ለምን? ዝም ብለው እየሰራን ነው የምትለው እየሰራን አይደለም የምትለው በምክንያት ነው። ዝም ብለው ኮምሬት ተነስታ አይደለም። ስለዚህ አንሰራም አሉ። ለምንድን ነው ህወሀት ከፋኖ ጋር እየሰራ አይደለም የሚለን ሀሳብ ያነሳው ካላች፣ ከፋኖ ጋር ህወሀት ወያኔ አብረ ስትሰራ የወልቃይትን መሬት እናስመልሳለን ያላችሁትን የኛን መሬት ለፋኖ ሰጣችሁ ነው ሳሰጡ የሚል ጥያቄ ከትግራይ ህዝብ ይነሳል። ለዚህ ምን መልስ ይሰጣለ የሚለው ህወሀት ስለሚያሳስበው አይ እኔ ከፋኖ ጋር እየሰራ አይደለም ይላል። ፋኖ ለምሳሌ ከህወሀት ጋር እየሰራ ነው ሲባል ወልቃይትን አስረክበ ነው ወይ ሳታስረክብ የሚል ጥያቄ ከህዝቡ ይመጣል። ያ ደግሞ ህዝባዊ ቁብልነትን ይኮለክላል። አይ መሬቱን በቃ አስረኩበኛል ወያኔ ካለ ወያኔ ፖለቲካዊ ቀውስ ይገጥማል በክልሉ ማለት ነው። ስለዚህም ከህዝባዊ ቁብልነት ወያኔ ያጣል። ተሞልከት እንግዲህ ስለዚህ ይሄ ጉዳይ ሁለቱም ክደውታል ማለት ነው። ወይም እያደረግን አይደለም ምንም አንድነት የለንም ብላል። ሁለተኛ ሚዲያኖቹ ምንድን ነው የሚሉት? ልክ እንዳልካችሁ ኢትዮፎረም በኢትዮጵያ የሚዲያ ታሪክ ምናልባት እጅግ በጣም አደገኛ የሚባልና ከፍተኛ አድማጮች ያሉት ሚዲያ ነው። ይሄ ሚዲያ በኤርትራ ጉዳይ እና በፋኖ ጉዳይ ምንድነው የሚለው እንዳልካቸው ስለ ኳስም እንኳን ቢነሳ ኢትዮ ፎረም ኤርትራን ሳይሰዱብ ሳያንቋሽሽና ሳያዋርድ አያልፍም። ለምን በሉ ህወሀት በውስጡ ያለውን የኮፋ ጥላቻና ሞርዝ የሚተፋው በኢትዮ ፎረም በኩል ነው። ያን ፖለቲከኞቹ ከደጎሙት ኤርትራ እንደ በፊቱ ደግሞ የመረረ ዱላ ህወሀት ላይ ታሳርፋለች። ስለዚህ ፖለቲከኞቹ ኒውትራል ለመሆን ወይም ገለልተኛ ለመምሰል ይሞክራሉ። በሚዲያዎቹ በኩል ግን ኤርትራ ህዝብና አገሮች ላይ መርዝ እንዲተፋ ያደርጋል። ግን በጎን ደግሞ ኤርትራና እኛ እንነጋገራለን የሚሉ ደግሞ አንዳንድ አፈ ቀላጤዎች ደግሞ ያሞቻሙቻል። ተሞልከት ተሞልከት በፋኖና በህወሓት መካከል ያለው ግንኙነት እንዴት ነው ካል እንግዲህ፣ ኢትዮ ፎረም እንደምታውቁት ለአማራ ህዝብ የተቆረቆረ ወይም ደግሞ የአማራ ጉዳይ የሚያሳስበው መስሎ ሀያ አራት ሰዓት ወይም ደግሞ ሳምንት ምሉ በአማራ ክልል ያለውን ግጭት ይዘግባል። አንድም ዶላር ነው ዶላር ነው እንደምታውቁት፣ እንግዲህ ሚዲያ ላይ ዜና ይሄ ሁሉ በቀን ከግማሽ ሚሊዮን በላይ እይታ አለው ኢትዮ ፎረም። ስለዚህ ይሄ እይታ እና ሰብስክራይበሩ ኮፍ እያለ እንዲመጣ ስለሚያደርገው ያን ጉዳይ ይዘግባል። ሁለተኛ ደግሞ አማራን ሕዝብ የማዘናጋት ወዳጅ በማስመሰል የተቆራረበ በማስመሰል በጣም የሚጎርም ነገር ነው። ሂሳቡ ቆመሩ ቀላል ነው፣ ግን በእርጋታ ማሰብ ይፈልጋል። እንደ ፊዚክስ አንዳንድ ስሌቶች ማለት። ስለዚህ አሁን ምንድነው በህወሓት በኩል ተይዞ ያለው ምንድን ነው? የአማራን ሕዝብ ማለሳለስ ወይም ማዘናጋት፣ ጦሩ ደግሞ ሙሉ እንዲዘጋጅ ማድረግ እና አሉባልታችሁን በሚዲያ ላይ በመልቀቅ ማወዛገብ ትክክለኛን የህወሀት አቋም የምታውቁት ግን ኢትዮ ፎረም ላይ ኢትዮ ፎረም ያዘናጋል። ፖለቲከኞች አሁን የህወሀት ፖለቲከኞች ቀጽ አድርገዋል፣ ምሽጋቸውን ቆፍራል፣ ወታደር አሰልጥኗል። ለፌዴራል መንግስቱ አይደለም። በነገራችን አሁን ወያኔ ከፍተኛ ጭንቀት አዲስ አበባ መምጣት አይደለም። ይሄን አንድ መቶ ፐርሰንት ሉንገራች ይላል። አንዳንድ ሰው ህወሀት አራት ኪሎ ሊመጣ ነው ስድስት ኪሎ ሊመጣ የትም አይመጣም። ህወሀት የሚፈልገውም መሬት ምዕራብ ትግራይ ብለው እነሱ የሚጠሩትን የጎንደርን መሬት በመጠቅለል የራሳቸውን አገር መመስረት ይሄ ነው። ዕወቅ፣ ልብ በል። ስለዚህ ይሄ ነገሮች ሚዲያውን ፖለቲከኞች የሚሉትን መሬት ላይ ያለውን መሬት ላይ እንዳልኳቸው ቅድም ህወሀትና ፋኖ ነው ልዞ ለዓለም አብረው ይሰሩ መሬት ላይ ያለውን ጉዳይ ብቻ ካየኸው ሎምን የወልቃይት ህዝብ ሲጨፈጨፍ ለዘመናት ሲታረድ ኖራል። እንደገና ህወሀት ያ የጨፈጨፈን የጎደለን ሮሰ ወይም ደግሞ አዞናክተው አሁንም ሌላ ጭፍጨፋን ለማድረግ ዝግጅትን አጠናቅ። ስለዚህ እንዴት ነው አብረው የሚሰሩት የሚለው ታያለህ ማለት ነው። መሬት ላይ ያለው ሚዲያ ከሚያወሩት ፖለቲከኞች ከሚተነፈሰት ጋር ሶስቱን ስታቀናብር የሆነ ልክ ያልሆነ ነገር እንዳለ ትረዳል ትረዳል እና ይህን ነገር ፖለቲካ ሀይል ባላንስ የምናየው በዚሁ መልክ ነው። ሀይል ባላንስ ፖለቲከኞች ምን ይላሉ? ለምሳሌ የአሜሪካ ፖለቲከኞች በትራምፕ በኩል ያለው አስተዳደር እንደ ባይደን አይደለም። ለምን? የሀይል ሚዛኑን ከሚዲያው ጋር በማቀናጀት ለመያዝ እየተሞከረ ስለሆነ። ለምሳሌ የባይደን አስተዳደር ራሽያን ሙልጭ አድርገው በመስደብ ላይ የተጠመደ ነበር። የትራምፕ ግን የማዘናጋት ልክ ኢትዮ ፎረም ሌላው ህብረተሰብ እያዘናጋ ህወሀትን ከጀርባ እንደሚያደራጅ የማዘናጋት የማለሳለስ የማስከን ውጥረትን የማስከን መሬት ላይ ያለው ነገር ግን እንደዛ ነው ወይ አይደሉም ስለዚህ ሀይል ባላንሶቹን ምንጊዜም ስናይ የሰከነ አረዳድ ያስፈልጋል እስቲ እናንተ በዛ መልኩ እይትና እንዴት ነው እናንተስ ምታዩት ሀይል ባላንስ ምን የሚሆን ይመስላችኋል እንዴት የሚሆን ይመስላችኋል የሚለው